የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ባሳተሙት የመደመር መንግስት መጽሐፍ ምዕራፍ ስድስት ላይ የተሻገረ ገጠር በሚል መሪ አንቀጽ ባሰፈሩት ሀሳብ የተለያዩ ሀገራት የግብርናን ዘርፍ ያዘመኑት ቴክኖሎጂን በመጠቀም የአፈር ለምነትን በማሳደግና ና ግብርናን ከንግድ ጋር በማዛመድ እንደሆነ አንስተዋል። እንደ ሀገራችንም ግብርናን ማሻገር ሀገርን ማሻገር በመሆኑ በሜካናይዜሽን በመታገዝ የግብዓት አቅርቦት በማሻሻልና አዳዲስ ሰብሎችን በመሞከር የዘርፉን ለውጥ ለማፋጠን እየተሰራ ነው። ሀገሪቱ ለረዥም ዓመታት ስትመራበት የነበረው ኋላቀር የግብርና አሰራር ውጤታማ ሊሆን ባለመቻሉ ዘላቂ፣ ፈጣንና ዘመናዊ ግብርና አሰራርን መከተልም ግድ ብሏል። ለዚህም ውጥን እውን መሆን የሚያግዙ የተለያዩ ጅማሮችም እንዳሉ ጠቅላይ ሚኒስትሩ አትተዋል። ለአብነትም ዲጂታል ቴክኖሎጂን በመጠቀም ምርት ማሳደግ፣ ገጠርን በምርትና ምርታማነት ማሻገር፣ ዘመናዊ የግብርና ምርቶችን ንግድ ማስፋት ላይ የተሰሩ ተግባራትን አክለዋል። ለመሆኑ እንደ ሀገር በእነዚህ ዘርፎች የተሰሩ ተግባራት ምን ለውጥ አምጥተው ኢትዮጵያ የእርሻ ስራን ከጀመረች በርካታ ዓመታትን እንዳስቆጠረች ይነገራል። ታዲያ ይህንን ያህል ረዥም ዓመት የታሪክ ቁርኝት ከግብርና ጋር ያላት ሀገር እስከ ቅርብ ዓመታት ድረስ የምግብ ዋስትናዋን ማረጋገጥ ተስኗት የውጭ እርዳታ የምትጠብቅ ሀገር እንደነበረችም የቅርብ ጊዜ ትውስታ ነው። ለሀገሪቱ ስኬት ማጣት ምክንያት ተብሎ ከሚነሱ ጉዳዮች ደግሞ ዘርፉን አዘምኖ አለማስኬድ ብሎም ደካማ የስራ ባህል ቀዳሚዎቹ ምክንያቶች ናቸው። በግብርናው ዘርፍ ኋላ ቀር ዘዴን መጠቀም ሀገሪቱ ለም አፈርና ምቹ አየር ጸባይ ያሏት እንዳትጠቀምም አድርጓታል። ከጥቂት ዓመታት ወዲህ ግን ይህንን ታሪክ ለመቀየርና ያላትን አቅም ወደ ሀብት ለማሻገር በተሰሩ ተግባራት አበረታች ለውጦች እየመጡ ይገኛሉ። አንድ ሁለት ሆሊስታይን ዝርያ የሌለው ቤት የለም። ምክንያቱም ለእኔ አንድ ውጤት ነው። ሁለተኛው ውጤት ምንድ ነው? የአካባቢው ሰዎች ወተት የሌላቸው ከኔ ቤት እርጎ ይጠጣሉ፣ ወተት ይገዛሉ፣ በተመጣጣኝ ዋጋ ይገዛሉ፣ ይሄን ይጠቀማሉ። ሰው የሚያደርገው ለውጥ ኖሮት ነው ብለን አንድ እሷን ገዛን። ከዛ ከገዛን ወዲህ አንድ ስትወልድ ወተቱ በጣም አሪፍ ነው። ዘሯ ቆንጆ ስለሆነ እንደመጣች 12 ምናምን ትሰጣለች። ሁለተኛ ምናምን ስትወልድ ደሞ ጧት 15 ማታ 10 ትሰጣለች። 25 ይወጣል ማለት ነው አንድ ላይ በድምር። 20 ውን ኮንትራት ሰጣለሁ። አምስቱን ደሞ ቤት ለወጥትነት ቤት በቂጣና ምጋለን ቂቤውን እንቀባለን። ይሄን ይሄን ያን ደሞ ኮንትራት የሚመጣውን ለልጆች አስተምራለሁ። ለከብት ቀለብ ገዛለሁ። እና አንዳንድ አንድ የማህበራዊ ኑሮ እንኖራለን። በጣም ለውጣለን። በልማት ትምህርት በተሰጠን እውቀትና ትምህርት ልክ እኛ እዚህ አምጥተን ተግባር ላይ አውለን የእኛንም ምርት ጨምረናል። ለሌሎች ራሱ አሁን እዚህ አካባቢ ሌሎች የኛን ተሞክሮ በማየት ወደዚህ ስራ እንዲገቡ ቦታቸውን እንዲለውጥ የእኛን መለወጥ ያዩ ሰዎች እኛ ቤተሰቦቻችን ቀይረን ኢኮኖሚያችን አሻሽለን ባዩ ልክ አካባቢ ያሉ ሰዎች አሁን በብዛት እየተሰማሩ ነው። በተለይም ከውጭ ሀገራት በሚመጣ ስንዴ ለዘመናት ዜጎቿን ስትመግብ የቆየች ነገር ግን በእጇ ክረምት ከበጋ ስንዴን ለማምረት የሚያስችል አቅም የነበራት ኢትዮጵያ ከዘገየም ቢሆን በዘመናዊ መንገድ ስንዴን ማምረት መጀመሯ በዘርፉ ለለውጡ ከተወሰዱ እርምጃዎች ይጠቀሳል። ይህም ሀገሪቱን ከተረጂነት ወደ ላኪነት አሸጋግሯታል። የመስኖ ስንዴ ማምረት ከጀመርን አምስት ዓመት ሞልቶናል። የመስኖ ስንዴ ቢሰራ ለሀገርም ለራስም ውጤታማ እንደሚኮን አምነንበት ስልጠና ወስደን ነው ወደዚህ እንትን የገባ ነው፣ ወደዚህ ስራ የገባ ነው። ወደዚህ ስራ ከገባን ጀምሮ ራሳችን መጀመሪያ አርሶ አደሩ እኔ አርሶ አደር ነኝ በግል መጀመሪያ መሬቶቻችንን እያከራየን ነበረ ስንጠቀም የነበር ነው። ይህን መስኖስ እንዲህ መጠቀም ከጀመርን ጀምሮ የራሳችንን ህይወት የቤተሰባችንም ህይወት አልፈን ለሀገርም ግብአት የሚሆን ምርት እያቀረብን ያለ ይህን ስራ ከጀመርን አንድ ሶስት ዓመት ነው። ስራውን ከጀመርን ወዲህ ደግሞ ውጤታማውን ይናል በዘመናዊ በሆነ መሳሪያ የተጠቀምን ነው። በኮምፓይነር በኮምፓይነር ከዚህም በፊት በእጅ ነበር የሚወቀው መጀመሪያ እንደጀመር በእጅ ነው። ብዙ ልፋት አለው። በእጅም ይታጨዳል ብዙ ልፋት ፀሐዩም ማታ ብርዱ መከራ ነበረ። ግን አሁን ምርትን በጣም ይባክን ነበረ። አሁን መንግስት ችግራችን ማይቶ ልን በቴክኖሎጂ የተጠቀምን። በጣት በሚቆጠሩ አመታት ጥረት ከሀገር ውስጥ ፍጆታ አልፎ ለውጭ ሀገራት እስከ መላክ የደረሰው ስንዴ የትናንት ተረጂነት ታሪክን ከመቀየር ባሻገር የውጭ ምንዛሬን ለማሳደግም አዲስ እድል የሚፈጥር መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። ሁላችንም ትንሽ ቆንጠጥ ብለን በዲስፕሊን መስራት ይኖርብናል። በየክልሉ ያንን ካሳካም ብቻ ነው ከምግብ ልመና ነፃ የወጣች ኢትዮጵያ የምናረጋግጠው። በአንድ ክረምት ስራ አይረጋግጥም። ክረምት ሰራን ጥሩ ነገር ነው እሱ፣ አርቨስት ይደረግ በጋም እንሰራለን። ልክ በጋም ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። ኋላ ቀር ግብርናን በማዘመን የምግብ ዋስትናን ማረጋገጥ እንዲሁም የሀገርን ኢኮኖሚ ለማጎልበት ዘርፉን በቴክኖሎጂ መደገፍ፣ የግብአት አቅርቦትን ማሻሻልና ሜካናይዜሽን መጠቀም ያስፈልጋል። ከዚህ አንጻር ላለፉት ጥቂት ዓመታት የተሰሩ ተግባራት የአርሶ አደሩን ፍላጎት ያሟሉ፣ ስጋቱንም በተስፋ የቀየሩ ሆነዋል። ተፈራርመዋል። ይሄ ነገር ወደ ስራ ተገብተዋል ሲባል በጣም በጣም ከፍተኛ ደስታ ነው ተሰማኝ። ምርትና ምርት አማታችን እጥፍ በእጥፍ ነው የሚጨማማው። ምክንያቱም አንገደብም። በፊት መዳበር አልመጣም፣ እሺ አታርሶ ነው በመሬት የሚቀረው፣ አልመጣም፣ የለም። በተለይ በኮረና ጊዜ ምን እንደሆነ ታውቃላችሁ፣ ዋጋው ምን ያህል እንደጨመረ ታውቃላችሁ። ይሄ ምንድን ነው? ከውጭ ስለሚመጣ ነው። ከሀገርቱ ስለሆነ ግን አይገድበንም ማለት ነው። ለስራ አይገድበንም ከዚህ በፊት ስንጠይቅ ነበር፣ የገበሬዎች ጥያቄ ነበር ማዳበሪያ ከዚህ ቢሆንልን እያለ ነበር ለም ምክንያቱም ደግሞ ከውጪ ተገዝቶ ይመጣው እየጨመረ ነው ሚሄደው ዋጋው መጓጓዝ አለ፣ በፈለጉ ጊዜ መግዛት የለም። እኛ ውስጥ እኛ ውስጥ ካለ በጊዜ ያቀርቡልናል፣ በቅናሽ ዋጋውንም የሚቀርብልን አገራችን ውስጥ ነው። በማዳበሪያ ብቻ ውጪ የኛ አንድ በሬ ሽጤን ትልቅ በሬ ሽጬን አንድ ፈጫሳ መዳበራ በቆሎ ለመዝራት በውድ ዋጋ ገዝቴን በቆሎ ላይ ለመስራት በጣም ተገድዶ ተሞትኩኝ ነበር። ስለዚህ በብዙ ጊዜ ጥያቄ ስለመለሰልኝ በጣም በጣም በጥሩ ሁኔታ እናመሰግናለን። በኮምባይነር መሰብሰብ ህል እንዳይ ባክን ያደርጋል። ስራን ያቀላጥፋል። ገበሬው ወጥሮ አምርቶ ወደ ቤቱ እንዲሰበስብ ወደ ጎተራው ወደ መጋዘኑ እንዲያስገባ የሚረዳ ነው። የዘንድሮ ምርት በጣም ጥሩ ነው። የዘራ ነው፣ ቀቀባ የሚባል ስንዴ ነው፣ ምርጥ ዘር ነው። በክላስተር ነው የዘራ ነው። ምርቱ በጣም ጥሩ ነው። ከሄክታር ከ50 እስከ ሰባ ነው የምንጠብቀው። እያጨርን ያለውም ያ ነው። በጣም ጥሩ ምርት ነው እያጨርን ያለ ነው። ከቴክኖሎጂ አጠቃቀም ባሻገር አዳዲስ አዝርቶችንና ሰብሎችን እንደየአካባቢው አየር ጸባይ ለመዝራት በተጀመሩ ተግባራትም እንደ ሀገር ተሞክሮ የማይታወቀውን ሩዝን በመዝራት አርሶ አደሩን መጥቀም ሀገርም ያላትን ሀብት መጠቀም ተችሏል። የወረዳ ባለሙያና ቀበሌ ባለሙያ ባሰማረ መሰረት በኮታገጥም ስሰራ ሀውሬም ነፃ እንሆናለን ወፍ ጥበቃም ነፃ እንሆናለን ምርታችን ምርታችንም እከሌ አንዱን አንዱ እያየ አንድ አይነት ዘር የሆን ታይቶ አንድ አይነት ዘር ነው አረሙም አንድ አይነት አረም ነው። በዚህ እየተጋገዝን እየሰራን ውጤታማ እንሆናለን ብለን እናስባለን። ቧየው ማ ደህና ነው ደህና ነው ብለን ነው የምናምነው። ይኸውና እናንተ የምታወት ነው። ቧየው ባንበላ የሚበላን ያህል ነው፣ ደስ ያሰኛል። ተረጅነትን ከማጥፋት ከውጭ ብቻ ከመጠበቅ ራሳችን ደግሞ እዚህ ያለውን ማህበረሰብ በእንደዚህ አይነት ፈጣን ሰብሎች እያመረትን የምንተጋገዝበት ሁኔታ በማሰብ ነው የጀመርነው ስለዚህ ማህበረሰቡንም ተጠቃሚ የሚያደርግ ሙከራ ነው እያደረግ ነው ያለነው። ሙከራው ተሳካ ማለት ይህንን ይሄ የዘር ብዜት ሰብል ነው የሚሆነው። ስለዚህ ከዚህ ዘን ሌላ ሰፋ ባለ ሄክታር በእኛም ማሳሌ ሊሆን ይችላል፣ በማህበረሰቡም አካባቢ ባሉት ማሳዎች ሊሆን ይችላል ዘሩን በማስፋፋት በመዝራት ተረጅነትን ከማጥፋት አንጻር ለማህበረሰቡ ተጠቃሚነት ለማዋል ያሰብ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት የሚለውን አራተኛ መጽሐፋቸውን ባስመረቁበት ወቅትም እንደገለጹት ግብርናውን በማዘመን የሀገርን ኢኮኖሚ ማሳደግ ያስፈልጋል። ሀገር ያላትን ሀብት በመጠቀም ወደ ተግባር በመቀየር ይቻላልን ማሳየት በድህነት ስሟ የሚነሳ ሳይሆን የምትመሰለ ሀገር መሆኗን ማረጋገጥም ይገባል። ለዚህም በአረንጓዴ አሻራ ላይ የተመዘገበውን ውጤት በአብነት አንስተዋል። የመፈጸም ብቃታችንን በብዙ መንገድ አይተናል። የእኛ መሻርት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። ለምሳሌ አረንጓዴ አሻራ አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። አርባ ስምንት ቢሊየን ችግኝ፣ ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችል ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው። አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ዘመናዊ ግብርናን በመተግበር በቴክኖሎጂና በእውቀት የተደገፈ አሰራርን በመከተል የሀገሪቱን የምግብ ዋስትና ከማረጋገጥ ባለፈም ለኢንዱስትሪውም አስቻይ ሁኔታን መፍጠር ቀጣይ እቅድ እንደሆነም ጠቅላይ ሚኒስትሩ አመላክተዋል። ኢትዮጵያውያን እርሻን እንደጀመሩ ይነገራል። ምድረ ቀደም ስለሆኑ እርሻን ጀምረን ብረት ቀጥቅጠን ማረሻ ሰርተን አርሰን አጭደን መብላት የጀመርንና ያስጀመርን ሕዝቦች እንዴት እዚያው ተቸክለን ቆመን ምግብ ለኛ እንቆቅልሽ ሆነብን? የምናድገው በቁጭታችን ልክ ስንተጋ ነው። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት የለውጥ፣ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ሌላው ሪቨርሳይድ ነው። የአዲስ አበባ የሪቨርሳይድ ፕሮጀክት ወይም የአርባ ምንጭ የሪቨርሳይድ ፕሮጀክት ካለምንም ጥርጥር ለብዙ ሀገራት ምሳሌ መሆን ይችላል። እጅግ አኩሪ ጅማሮ ነው ያለው። ይህንን ጅማሮ በማስፋት ለመላው ጥቁር ሕዝብ ምሳሌ የሚሆን ሥራ ለካ ይቻላል የሚል እሳቤ ማስተጋባት ከአዲስ አበባ ይቻላል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችል። ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው፣ አያስተኛም። የኢትዮጵያን ብልጽግና ማየት የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው ይህ ጉጉት ይህ ፍላጎት በታሪክ ካየነው ስብራት ወደ ምንፈልገው ራዕይ ለመድረስ እንዲሁ በዝል ላይ ብቻ ሳይሆን መንገዱን በትክክል መቀየስ ይፈልጋል። ሶስተኛው መንገዱ ነው። እንዴት ብንጓዝ ነው ያን የሚያጓጓ ራዕይ ልናሳካ የምንችለው? አንደኛ ከውስጥ ወደ ውጭ በማየት ነው። የኢትዮጵያ ክርስትና፣ የኢትዮጵያ እስልምና ለዓለም የሚያስተምረው ትርፍ እውቀት ያለው እንጂ ከዓለም የሚናፍቅ ሊሆን አይችልም። ምክንያቱም ክርስትና ተጀምሮ በ30 ዓመቱ ገደማ ነው ኢትዮጵያ የገባው። እስልምና ተጀምሮ በተጀመረበት አገር ሳይስፋፋ ነው ኢትዮጵያ የገባው። አንድ ሺህ ዓመት የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን፣ የቀደሙን፣ የሰለጠኑ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን።